እንፍራዝ የሆናችሁ ልጆች በውስጥ አናግሩኝ። በማርያም በማርያም ፈልጊያችሁ ነው። እዚህ እኛ የምንተዋወቅበት ፖይንት ውስጥ ያላችሁ ልጆች የጎንደር እንፍራዝ እንፍራዝ የምትባል ሀገር ማለት ነው። እንፍራዝ የምትባል ሀገር ጎንደር እንፍራዝ ያላችሁ ሰዎች ፕሊስ ፕሊስ፣ የእንፍራዝ ልጆች የሆናችሁ በውስጥ አናግሩኝ። በእግዚአብሔር በእግዚአብሔር ልለምናችሁ። በቁም ነገር ነው የምፈልጋችሁ እና የእንፍራዝ ልጅ የሆናችሁ ፕሊስ አናግሩኝ አናግሩኝ። እንፍራዝ ገጠርም ይሁን ከተማ ይሁን ብቻ የእንፍራዝ ልጅ የሆናችሁ ፕሊስ፣ ፕሊስ፣ ፕሊስ በእግዚአብሔር አናግሩኝ። እፈልጋችኋለሁ ነው፣ በጥብቅ ነው የምፈልጋችሁ እና ጎንደር እንፍራዝ እንፍራዝ የሚባል ሀገር ያላችሁ ልጆች፣ የዛ ሀገር ልጆች የሆናችሁ ፕሊስ በውስጥ አናግሩኝ። በእግዚአብሔር ስለምፈልጋችሁ ነው። በጣም ለአስቸኳይ ጉዳይ ስለምፈልጋችሁ ነው። በዚህ አጋጣሚ አናግሩኝ፣ በውስጥ በእግዚአብሔር በውስጥ ስልክ ቁጥሬን አስቀምጥላችኋለሁ፣ አናግሩኝ ማለት ነው። እናመሰግናለሁ፣ የእንፍራዝ ልጆች ፕሊስ አሁንም በድጋሚ በድጋሜ እንድታናግሩኝ እፈልጋለሁ። የጎንደር ልጆች እንፍራዝ የሚባል ሀገር ያላችሁ ማለት ነው። አመሰግናለሁ። ሌላው ዛሬ በአዲስ ቪዲዮ በአዲስ መረጃ ነው የመጣውላችሁ ማለት ነው። ምንድነው እሱ? ስለ አብርሽና ስለ ነሩታ ነው። አዲስ መረጃ ማመጣላችሁ ማለት ነው። እና አዲስ መረጃ ዛሬ እንግዲህ አዲስ ቪዲዮ ለቀውልናል፣ እግዚአብሔር ይመስገን ስለለቀቁልን። ስለ ቪዲዮ ይቅርታ ጥራት፣ ይቅርታ አድርጉልኝ። እና ዛሬ ማወራችሁ ለምንድን ነው ስለነሱ ነው። እንግዲህ እሱ በዚህ አጋጣሚ ለነገራቸው የፈለጉ መመሰላቸው አብርሽ እንግዲህ ቡታ ጅራ ሩታን ጥሎ፣ ይሄማ ተስተካክ ጭ የማዋወር እንዴ በቃ እንደሚወራወር አደለም፣ ቶክ ነው ቶክ። እና እንግዲህ አብርሽ ሩታን ጋር ይሶች ይሁን እንግዲህ ሳቄ ስለሚልም ምንም ማድረግ አይቻልም። ሩታን ቡታ ጅራ ደርሼ ልምጣ ብሎ ቡታ ጅራ ጥሏት፣ እሱ አዲስ አበባ ጥሏት፣ ቡታ ጅራ ገብቷል ማለት ነው። ያ ደግሞ ቡታ ጅራ የገባበት ደግሞ ምን መሰላችሁ፣ አንዲት ዩኒቨርሲቲ የሄደች ፍቅረኛው ነበረች። እሷ መታ ነው ማለት ነው። እሷ ጋር እንግዲህ ሽኮሌ ሌሌን ነው እሽኮለሌ ሊል ነው የሄደ። እንግዲህ እሱም እሽኮለሌ ብሎ የቡታ ጀራዋም ጋራ እሽኮለሌ ብሎ እሽኮለሌ ሊል ሄዷል ማለት ነው። ያ ማለት ደግሞ ምንድነው ሩታ፣ እዚህ ጋር ልነግርሽ የምፈልገው ምን መሰለሽ፣ አንድ ወንድ ልጅ ሚስቱ እርጉዝ ከሆነችበት በኋላ እሽኮለሌ ማለቱ ማይቀር ነው። ልንገርሽ እውነቱን ማለት ነው። አንቺ ገና ልጅ ስለሆንሽ ገና በካር ስለሆንሽ እኔ ልንገርሽ ስላወቅሁት ስላወቅሁት እኔ ልንገርሽ አንቺ እርጉዝ ነሽ። በዛ ላይ ትጨቃጨቅ ያለሽ፣ በዛ ላይ ትሞላቀቅ ያለሽ። በዛ ላይ እንግዲህ ነጣበኝ፣ አታበሳጭኝ፣ እንደዚህ ሀብት በለኝ ማም እያሽ ስለምትለፋ ደጅ እሱ ደግሞ ችታ አረገብሽ። በቃ ምንም እኮ ምንም እኮ ለውጥ የለውም። ችታ አደረገብሽ እሱ ችታ አርጎብሻል። ስነግርሽ ግልጹን እሱ ችታ አርጎብሻል። እሱ ደግሞ ችታ ያረገብሽ ምንድን ነው አንቺ በምታሰያችሁ ሀረካት ነው የእናንተ ትዳር መቼም ነው ሰውም አይሆንም። የምሪ ነው፣ አንደኛ ኔውል ግዜ ነው ምረግባችሁ። የእስራኤል እና የፍልስጤም ያደርግላችሁ ትዳራችሁን ሁልጊዜ ነው ምረግማችሁ። ሁለተኛ ነገር ደግሞ እሱ እሺ፣ እሱ ችት የማያረግብሽ ከሆነ ለምሳሌ ልንገርሽ፣ ቡታ ጅራ ሄደ፣ እናት አባቱ ቡታ ጀራ ናቸው። ተወልዶ ያደገበት ቤት አለ፣ ሩም ለመያዙ ለምን አስፈለገ? ሩም ይዞ አልጋ ቤት ይዞ አልጋ ቤት መተኛቱ ለምን አስፈለገ? እሱ ችት ማይረግብሽ ከሆነ ማለት ነው። ሶ ስለዚህ ችት እንዲያረግ ስለ ስለፈለገ ነው እሱ ሩም ይዞ አስቢ። በዛ ላይ ማስተካከል ያለባችሁ ነገር እያለ የሚቆየውን ነገር አሁን አንቺ እርጉዝ ነሽ፣ ነገ የሆነ ነገር ልትሆኝ ትችያለሽ። አንችን አንቺን ጥሎ መሄድ ነበረበት አልነበረበትም? አልነበረበትም። ለምን እሱ አንቺን መንከባከብ ነው ያለበት። አሁን እርጉዝ ስለሆነሽ ገባሽ? እና ቼት ላይ አረግብሽ ስለፈለገ ነው። ይሄ መልእክቴ ነው የምነግርሽ። እንዲሁ ሁልጊዜ አዲስ ነገር አታጡም እናንተ፣ ሁልጊዜ መሻከል አታጡ፣ ሁልጊዜ ችግር አታጡ፣ ሁልጊዜ የሚያስጠላ ቪዲዮ መስራት አታውቁ አትቆሙ። እና እሱም ይቸት ያደርጋል አንቺም እንግዲህ እየወለድሽ እየወለድሽ እየወለድሽ ትቀመጫታለሽ። እሱም ችት ያደርጋል። በቃ ይህ ነው የእናንተ ህይወት። የምሬ ነው ምላሽ፣ የምሬ ነው። በህይወታችሁ ላይ ሁልጊዜ እንደቀለዳችሁ፣ በህይወታችሁ ላይ እንዳሟረታችሁ፣ በህይወታችሁ ላይ የሆነ ነገር እንዳደረጋችሁ ምናምን። እናቴ ልንገራችሁ፣ ላጥ ብሎ አልኳችሁ። ቡታጅራ ሂዶ ቡታጅራ ላጣልላችሁ እና አብርሽ እየሆዴ ይሄ ባልዲያፍ ይሄ የእንግዲህ የሰባት ወር ልጅ የምሪ እና የምነግራችሁ ነው የማነግራችኋል ሂዶ ቡታጅራ ይሄድላችሁና እናት አባቴ ጋር ነው የምቀመጠው እመጣለሁ ይልና ሚስቲቱን ቤቷ ያስቀምጥላችሁና ታውራበት አቆ ዝም በይ ይለላችሁና እሱ ተነስቶ ነው ስቴት ይሄድላችኋል ቡታጀራ እኔ አልነግራችሁም ቡታጀራ ላጤ ይለላችሁና እናት አባቱ ቤት መግባቱን ትውት ያደርግና ሩም ያዘ ሩም ሆቴል ሆቴል ያዘ ሩም ሆቴል ይዞ ስኮለሪያ ወደ እናቱ ቤት አልሄደ ወደ አባቱ ቤት አልሄደ፣ ከተማ አልሄደ፣ አልወጣ፣ አልተዝናና። ያችን ዩኒቨርሲቲ ዩኒቨርሲቲ ነበረችው ልጅ ድውል አድርጎ ወደ ይፈልግሻለሁ የተዚህ ቦታ ብሎ ሆቴሉን ጥርት አድርጎ እሽኮለሌ እሽኮለሌ እሽኮለሌ ተቀየሉ ብቻ ተቀየሉ እንግዲህ ከዚህም ብሶ እኔ እኮ ሴቶችዬ፣ አረ ጉድ፣ የናንተስ ከፋ ሙች ከፋ የናንተስ ይሄ ሰው እሽኮለሌ እሽኮለሌ ሲላልኳችሁ ይቺ ወሬው ከማን ይደርሳል ከሩታ ሩታ ደግሞ ከርግዝ ነው አበላ ያልኳችሁ ስትበላቀጥ ስትጨቃጨቅ ምን ስትል ይሄ ካሩታ ጀራ መጣ አቡታ ጀራ መጣ እና ለምንድን ነው የሚያስቀው ትለዋለች ቢዝ ምን ችግር አለው ለምን እንደዚህ ትላለህ እና አባት ቤትም ለምን አትሄድም? አልተመቸኝም መኝታው ተወልዶ እንዳላደገበት ተቀየሉ ግድ ተቀየሉ የዩቱብ ብር እንዴት እንደሚያደርግ እንግዲህ ቁንጫ ሲበላው ቱሃ ሲበላው እንዳላደገ ተቀየሉ ብቻ አልተመቸኝም ምኝታው። የእናት አባቱ ቤት ምኝታ አልተመቸውም። ይህ እንግዲህ ሲሸውዳት ከዛ በኋላ ባለፈው ህይወቴ ለምን ትጨቃጨቀኛለሽ? አረ ኤስኩዝ ሚ ባለፈው ህይወቴ ለምን ትጨቃጨቀኛለሽ ብሎ ግጥም መስዋዕት እንዴ። ለምን እንደዚህ ታደርጋለህ? ለምን ሮሚያስክ ምኝታው አልመችም። ስሞትላችሁ፣ አሁን እንደው የፈለገ ነገር ቢሆን ያደጋችሁበት ቤት፣ የእናት አባታችሁ ቤት፣ የእናት አባታችሁ ቦታ የፈለገ ነገር ቢሆን ይረሳ ይረሳ። አልተመቸኝም ቤቷ አላት፣ ቤቷ አልተመቸኝም። እንዴት አልተመቸኝም የእናቴ ቤት አልተመቸኝም አለ አስቡ እንግዲህ ወጥስ ባሳየነሽ ከተማ አለ የእናቱ ቤት ወጥ አልጥመው ብሎ የሆቴል ምግብ ጥሞት ወጥስ ባሳየነሽ ከተማ አለ ከተማ ሆሩሙ ቤት ባሳየነሽ ከሆቴሉ አላት አይ ሰገጤ ሲነቃ እኮ አይ ባላገር ሲሰለጥን እኮ ከባድ እኮ ነው ጋይስ ከባድ ኧረ እንዴው ጉድ እኮ ነው ጋይስ ወጪ ጉድ ጉድ እንደ ባላገር ሲነቃ ችግር ነው ባላገር ሲሄዳካ ችግር ነው። እና ችግር የእናት ወጣ አይጠማው ተከየሉ። እስኪ እንግዲህ ቤቷ አልተመቸኝም፣ ምኝታ አልተመቸኝም ብሎ ቡታ ጀራ ሄዶ እሽኮለል ሲል እስኮለል የ እንዲ አልኳቸው ሂዶ ሴቶቹ ጋራ እስኮለል እስኮለል ሲል ቆይቶ እርጉዚቱን አስቀምጧት መጣ። አስቀምጧት፣ አይ እሱ እሽኮለል ሲል ቆይቶ መጣ። አሁን እሷን ደግሞ ባለፈ ህይወት ያስጨቃጨቀ ለምንድነው እንዳዲስ ሌላ ነገር እያመጣሽ የምትበጠብጭን? አሁን እኔ እና አንቺ ህይወት ነው የሌላ ሰው ህይወት አይደለም። እኔ እና አንቺ ህይወታችን፣ እኔ እና አንቺ ነን የያዝነው ሌላ ችግር አተፍጠሪ እና ምን እያለ ይደልላታል። ሩታ ልንገርሽ፣ እርጉዝ ስትሆኚ ከሌላ ሰው ጋር መልከስከሱ አያቆምም። ሁሉም ሰው አፍቃሪ ነው አፍቃሪ ነው እያለ ስለማ አፈቅረዋለሁ አፈቅረዋለሁ እያለ እየመጣ ስለሆነ ያውቆሽ ነው፣ ችት እያረገብሽ ነው። ልንገርሽ፣ ሰልዩ ብታስ ሰልዩ ነው የሚሻልሽ እንጂ እሱ ችት እያረገብሽ ነው። ንገርሽ አንቺ ስለተንገፈጠች እንደዚህ ስላልሽ ስለተንገፈጠች ችት ችት እያረገብሽ እኔ አልነግርሽም፣ ግልጽም ስነግርሽ ግልጹን ማለት ነው። አንቺ ዝም ብለሽ አጥብቀሽ ካልሆነ ደግሞ በራስሽ ያለሽን ወሳኔሽን ወሰን ወሰን አድርጊና እናትሽ ቤት ሄደሽ ውለጅ። ፍቹ ሲጀመር ፍቹ አይሆንሽም እሱ እኔ አይሆንሽም። አሁንም በፊትም እነግርሻለሁ፣ አሁንም ደግሜ እነግርሻለሁ። አይሆንሽ ምንም ነው የማይሆንሽ እሱ ዴ ጭራሽ እሱ እንኳን ሊሆንሽ ጭራሽ ምን እንዴት እንዴት እንደሚያደርገው ተወደድኩ ብሎ በቃ ሴቶቹ አብርሻ ብርሻ ብርሻ ብርሻ ብርሽ ሲሉ እንዴት እንዴት እንደሚያደርገው ካንቺ ላይ ኩርት አለብሽ። አንቺ አልገባሽም እንጂ እና አይሆንሽም። ፍችው እኔም ጦለት አረግልሻለሁ፣ እንዲፈታሽ እንዲተውሽ፣ እንድትለያዩ ሁልጊዜ ጦለት አረግልሻለሁ። አሁንም ቢሆን ፍችው እኔ የምነግርሽ ነገር ቢኖር ፍችው ነው የምልሽ። ምንም አይሆንሽም፣ እንደው ዝም ብለሽ ነው ካልሆነ ወንድ ያረገሽ ልንገርሽ ግጥም ቤታንቺ፣ ሲጀመር የተንቢ እንዳፈረችበት ስታውቂ ነበር መተው የነበረብሽ። እንኳን ላንቺ ለአብሯ ላደገችው ለፍቅር አልሆነም። እንደዛ ስሟን አጥፍቶ እንደዛ ዩቱብ እንዳትሰራ በየሜዳው በየእንትኑ እየሄደ ያስቆማት እንደዛ ሽማግሌ ልኪያለሁ ብሎ መርዝ ጠጣለሁ ብሎ እሷ ከተለየች ሰው መሆን አልችልም ብሎ ያንን ሁሉ ታሪክ ሰርቶ ሰርቶ እንኳን ለፍቅር እንኳን አልሆናትም። እንኳን ላንቺ ሊሆነች ያንን ያንን እየተረዳሽ እኔ እንዴት የምትማሩትን ትምህርት እንዴት አድርጋችሁ እንደምታገናዝቡት አላቅም። የምሬ ነው ምልሽ፣ ምክር ነው መምለክሽ። እርግጠኛ ነኝ ይሄ ይደርስ ይችላል ብዬ ተስፋ አደርጋለሁ። ይሄ ቪዲዮዬ ብንዶ በፈጠረችሁ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ አድርሱልኝ፣ ለሱ አድርሱልኝ። የምሬ ነው ምላችሁ። ሰው እንዴት እንዴት እንዴት አንዳንድ ጊዜ ወደ ራሱ ተመልሶ እንዴት በህይወቴ ላይ ምን ያለ ሪስክ እየወሰድኩ ነው ብሎ እንዴት በራሱ ላይ እንትና አያደርግም። የምሬን እኮ ነው የምላችሁ። እሱ ቸት እያረገብሽ ነው። አሁንም ምነግርሻለሁ ቸት እያረገብሽ ነው። የምሬን ነው የምነግርሽ። ቸት እያረገብሽ ወደ ራስሽ ተመለሽና ህይወትሽን እንደምንም እንደምንም ብለሽ ኑሪ። የምሬን ነው የምልሽ። እንዴ በራስሽ ጊዜ እንትንት ያለሽ እንዴ። የምሬን ነው የምልሽ። እንዴ እኔ እንደ እህትነቴ ነው ምነግርሽ። ታለ ብዬ አሁንም ምክሬ ነው የምመክርሽ። ምክር የምትሰሚ ከሆነ እሱ ለትዳር አይሆንሽም። ለምንም አይሆንሽ፣ ለምንም አይሆንሽ ብለሽ ራስሽን እንትም በይና ወደ ራስሽ ተመለሽና ህይወትሽን ለመኖር ራስሽን አቋቁመሽ ለመኖር ራስሽን የሆነ እንትን አድርገሽ ለመኖር ሞክሪ። ይሄ ምክሬ ነው። በተረፈ አንተ ደግሞ አትላገግ። የምሬ ነው ማለት አትላገግ። ይሄ ዝም ብለህ ድስት የመሰለ አፍህን የሚከርንልህ ያጣኸውን ሂድና ቱርክ ስትሪ ስትሪ እንደሚባለው ቱርክ ሂድና ሰርጀሪ ተሰራው። ይሄን አፍህን እንዲህ ቢያንስ እንትን ጠበብ እንዲያደርጉልህ ሰርጀሪ ተሰራው አፍህን አትመላገድ ራስህን እንደወንዳ ወንድ አትየው ደግሞ ሴት ይመስል እኔ እግሬ ቆንጆ ነው እግሬ ቆንጆ ነው ይላል ልብ ካለ በከንፈር አትተማመንም ልብ ካለ እስኪ በከንፈር ተማመን ተተማመን የኔ እግር እኮ እግሬን እግሬን ብላ ማሰብ ያለባት ሴት ልጅ ናት እንጂ ወንድ ልጅ አይደለም እግሬ ያምራል እግሬ ቆንጆ ነው እግሬ እንደዚህ ነው እያለ ወንድ ልጅ አያወራም ሲጀመር እስኪ ልብ ካለ ስለ አፍንጫ ልብ ካለ ስለከንፈረህ አውራ እስኪ አንተ ድስታፍ እኛ ግርጋ ምን አለን እኛ እግሬን ጉንብስ ብለን አናየው። ሴት ልጅ ናት ደግሞ። እግሬ ታምራለች፣ እግሬ ውበት አለው፣ እግሬ ይስባል፣ እግሬ እንደዚህ ነው ማለት ያለባት ሴት ናት። አንታው ምን ቤት ናት? እግሬ ያምራል፣ ተረከሴ ያምራል ምን አገባን እኛ። አንተ ተረከዛ አባራል አባረ። እኛ ፊትህን እንጂ ጥርስህን እንጂ እግርህን አናየው። ምን ይመስላል ይ ሞርወሪያ ገበሬስ ልዛ ኮታራ ልዛ ምን ይመስላል አረ አረ ሳይከና እባክህ ግዲለ ግዲለ እራስን ተመልከተው። ሂድና ቱርክ ሰርጀሪ ተሰራ። አንተ ቱርክ ሰርጀሪ ተሰርተህ ከመጣህ እኔ ራሴ ያገባሃለሁ። እኔ ራሴ ፕሮሚስ፣ ፕሮሚስ እኔ ራሴ አገባልሃለሁ። እኔ ራሴ ያገባሃለሁ። እንደዚህ ብለህ ግን እኔ ታናድዳለህ። በእውነት ልጅቷን አታበሳጫት፣ እርጉዝ ናት። ሼር አድርጓችሁ አድርሱለት እስኪ። የምርሻ አርጋችሁ አድርሱለት። ለማንኛውም እንደምታደርሱለት ተስፋ አደርጋለሁ። አመሰግናለሁ። ጉድባይ ችት እያደረገብሽ ነው። ገዲት ችት እያረገብሽ ነው። አንቺም ሂጂና በዚህ እሱ አስር ሲጠጣ አንቺ ሀያ ጠጭ። የፈለገው ይምጣ ሂጂና በዚህኛው ላጠብለሽ። ችት እያደረገብሽ ስለሆነ ራስሽን ተቆጣጠሪ ለማለት ተወዳለሁ። ላይክ ሸር፣ ሰብስክራይብ ስለምታደርጉኝ ከልብ አድርግ አርጌ አመሰግናለሁ። እንደምታደርሱልኝ ተስፋ አደርጋለሁ። አመሰግናለሁ ማሮችዬ።